በኢትዮጵያ ከሶስት አመት በኋላ የኤሌክትሪክ ታሪፍ በ400 በመቶ እንደሚጨምር በተለያዩ ባለድርሻ አካላት የተዘጋጀው የ2025 የኢትዮጵያ ኤነርጂ ምልከታ ሪፖርት አመላከተ። ይህ የታሪፍ ማስተካከያ የኢትዮጵያ ኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል የሚያደርግ ነው ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት ደግሞ አቅሙን አሳድጎ የብሔራዊ የኤሌክትሪክ መስመር የማስፋፋትና የመቆጣጠር ተግባሩን እንዲወጣ የሚያስችለው መሆኑ ተገልጿል። የኤሌክትሪክ ኃይል አቅርቦት ደህንነት ላይ መሻሻሎች እንዲቀጥሉ የታሪፍ ጭማሪው ተቀባይነት አስፈላጊ መሆኑን ሪፖርቱ የሚያሳይ መሆኑን ሪፖርተር ዘግቧል። በአፋር ክልል ባልተለመደ መልኩ ለእንስሳት መኖ የሚሆኑ ምርቶች በስፋት እየተመረቱ እንደሆነ ተገልጿል። በግብርና ሚኒስቴር የእንስሳትና ዓሳ ዘርፍ አማካሪው ዶክተር አለማየሁ መኮንን ለጣቢያችን እንደገለጹት ክልሉ ካለው ተፈጥሮ የአየር ንብረት የተነሳ ለእርሻና መሰል ዘሮች ምቹ እንዳልሆነ ተደርጎ ሲቆጠር የነበረ ሲሆን በዚህም ምክንያት ክልሉ በተደጋጋሚ ለድርቅ ሲጋለጥ እንደነበር አስታውሰዋል። ይሁን እንጂ ባለፉት ጥቂት ዓመታት በክልሉ የግብርና ዘርፍ ላይ በተሰሩ ስራዎች ክልሉ የእንስሳት መኖ ፍላጎቱን በበቂ ደረጃ ከማሟላት አልፎ ለአጎራባች ክልሎችም ድጋፍ እያደረገ ይገኛል ያሉት ዶክተር አለማየሁ ከዚህ በኋላ የአፋር ክልል ለድርቅ የሚጋለጥበት መንገድ የለም ብለዋል። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎች በናፍጣ እጥረት ምክንያት የገቢና ወጪ ምርቶችን ማጓጓዝ እንዳልቻሉ አስታወቁ። ነጋዴዎቹ ናፍጣ ባለመኖሩ ወደ መሃል ሀገር የሚልኩት በተለይ አትክልትና ፍራፍሬ እየተበላሸባቸው እንደሆነ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ የሐዋሳ ከተማ ነዳጅ ማደያ ባለቤት እጥረቱ ሊከሰት የቻለው አቅርቦቱን በጠየቅነው መጠን ማግኘት ባለመቻላችን ነው ማለታቸውን የጀርመን ድምፅ ዘግቧል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከቀናት በፊት የነዳጅ ግብይትና አቅርቦትን አስመልክተው በሰጡት መግለጫ ለነዳጅ እጥረቱ ስግብግብ ያሏቸውን ነጋዴዎች ተጠያቂ ማድረጋቸው ይታወሳል። የኬንያ መንግስት መገናኛ ብዙሃን፣ የኬንያ መንግስት መገናኛ ብዙሃን እየተካሄዱ ያሉ የተቃውሞ ሰልፎችን በቀጥታ ስርጭት እንዳይዘግቡ አገደ። ባለፈው ዓመት የተካሄደውን ተቃውሞ አንደኛ ዓመት ለመዘከር ወደ አደባባይ በወጡ ሰልፈኞች ላይ ፖሊስ አስለቃሽ ጭስ መተኮሱን ተከትሎ ተቃውሞ ተነስቷል። በአንዳንድ ሸቀጦች ላይ ተጥሎ የነበረውን ግብር መነሻ በማድረግ ተነስቶ የነበረው ያምናው ተቃውሞ ግቡን መምታቱ ይታወሳል። ዛሬ ረቡዕ ደግሞ በሀገረሻው ተቃውሞ በርካታ ሰዎች ጉዳት ሳያስተናግዱ እንዳልቀረም ነው የተነገረው። የሀገሪቱ የኮሚኒኬሽን ባለሥልጣንም የአደባባይ ተቃውሞዎችን በቀጥታ ስርጭት በሚዘግቡ መገናኛ ብዙሃን ላይ እርምጃ እንደሚወስድ ማሳወቁን ቢቢሲ ዘግቧል። ሩሲያ የዩክሬን ርዕሰ ከተማ ኬቭ ላይ በፈጸመችው ጥቃት 17 ሰዎች መገደላቸው ተነግሯል። ጥቃቱ በሀገሪቱ የደቡብ ምስራቅ ክፍል ላይ ያነጣጠረ እንደሆነ የተገለጸ ሲሆን ዘርፈ ብዙ ውድመት እንዳደረሰም ሮይተርስ የአካባቢውን ባለሥልጣናት ጠቅሶ ዘግቧል። ሩሲያ በዲኒፕሮ በፈጸመችው ሁለት ዙር ጥቃት ከ200 በላይ ሰዎች ስለመቁሰላቸውም ተሰምቷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘሌንስኪ የኔቶ አባል ሀገራት ወታደራዊ ድጋፍ እንዲደረግ መጠየቃቸውን ሮይተርስ ዘግቧል። ዩክሬንን መደገፍና መርዳት መወገን አይደለም ሲሉ በኤክስ የማኅበራዊ ትስስር ገጻቸው ላይ የጻፉት ዘሌንስኪ የኔቶ አባል ሀገራት ድጋፍ የሕይወት አድን ስራ ነው ሲሉ ገልጸዋል።